ምን ማድረግ ይሻለኛል? ተው እንዳለች ተውኝ በላቸው ተውኝ በቃ። የኔት ዳር አንተ ተደስታዩ ነው ያለ፣ ምንድን ነው በላቸው። ሴት ልጅ ናት ነው። አንዳንድ ጊዜ የአንተን ጥሩነትና ደግነት ትወቅ ነው አንተ ስትቀረባት ትወቅ ነው እንጂ እንዴት እንዴት እንደዚህ አዳራው ኮ ነበር መሆን የነበረብህ እኮ አንተ ነው። ተሰሙኛላችሁ አይደለ? ተሰሙኛላችሁ አይደለ? ትዳሬን እንዳፈረሳችሁ ትዳሬን መልሷት፣ ሄዳችሁ ጠይቋት፣ ሄዳችሁ አይ፣ ከዚህ በኋላ ትዳሬን እንዳፈረሳችሁ ትዳሬን የማትገነቡት ትዳሬን የማትመልሱ ከሆነ ከዚህ በኋላ የምንፈላለገው በደም ነው በደም ነው በደም ነው እንጂ ትዳሬ ፈርሶ ትዳሬ ፈርሶ ዝም ይልህ ፍ ጠበቃ የእናንተ ጠበቃ፣ በቀረብኝ በላቸው እያወቅህ እየተረዳኸኝ ስንቱን ክፉ

እኔ ግን ተዚህ በኋላ አንድ ነገር አደረገችኝ ስትል ብሰማ በቃ የመጨረሻው እንዲያው ምንም ይሄን ብቻ አድርጉ ልጅ ተዚህ በኋላ እናንተ አታስፈልጉ አትሰሙ በደም ነው የምንፈላለግ በደም ነው እናንተ አሁን ምን ነው ተናዳ ነው እንጂ እኮ አንተ ነው ትወዳላቸው። በላቸው ነው ምትል እሷ። በላቸው ቆም ነገርኛው በላቸው አሳዩ በላቸው ነው። አይ አሁን አንተ

ሸምገል ያለብህ እና አሁን ምን ነው የምንላት? አንተ ግን አንተ ትሻላለህ። አይ እንድላታችሁ እሑዳችሁ መፍትሄውን ይዛችሁ ዛሬ በቃ እናንተ በልሽ ዋና አልባሊ ቦታ ሄዳችሁ እንደ ትቀርጉ ችግር የለም። አይዞህ አይዞህ አይዞህ ጠንቅ እንትን ነው። አንተ ነው ያውቃል። የድሉ ሰው እኮ ያውቃል። በዋነትህ በአስታራቂነት ያውቃል። ደህና አድርገህ ንገራት። አስረዳት፣ አስረዳት። እኔ ገብቼ ነው አንተ ጋር ትግባ እሷ ደግሞ ባለፈው ታልነው እኮ ጠይቃለሽ መጥ አፈር ልብላ። እኛ ጋር የተጣላ ጊዜ እሷ እንዲሁ ነፍስ የምሰጣት ስነት ግን አልገባ አልገባ። እንዴት አልገባ አልገባ። ስታሽም ስታሽም አንደኛ ናት። አላየውም፣ አመጣጡን አላየውም። አንተ ላይ አትጨክንም፣ አንተ ላይ አትጨክንም። አምጭ አውቃለሁ

ነው ምን አንተ መጥተህ ደግሞ ትነግረኛለህ፣ አይደል? ይሄ ምን አደርጋለሁ? በስነ ስርዓት እንዲታረ ከእንግዲህ እንዳይጣሉ ነው ማድረግ፣ እንዳይጣሉ፣ እና እንዳይጣሉ። እኔ ልግባ። አዎ፣ አንተ ነው የምትገባው። ልግባ። አዎ፣ ቀስ ብለህ አስረዳት። ነው እንግዲህ ልጅ እንደምታውቂው ጠጥቶ ነው፣ አብሾም ስላለበት ነው አብሾ

እሱ ደግሞ በደንብ ያለውን ነገር ይገረኝ። እውነት መብረቁ ተጠጥቷል ወይ እሱ ያስረዳኝ፣ እና እኔ አምናለሁ። ነው እኮ አለ። እሱ እውነቷን ነው። ግን እንደው አብረን እንግባ፣ ደግሞ አብረን እንግባ። ምን ችግር አለው? ነገሩን በደንብ ለማጤን ይመቻት ዘንድ ለየብቻ

ምን ምን ነፍታችሁ ነው እናንተ? እንጂ ተንዘባኑ እስኪመጣ ድረስ ዝም ያለችው እንደው እሱን እኮ ሪል አልብታይ ሪል አልብታይ። እዛ በኋላ አማጋው ላይ ቁጭ ብሎ ሰቅሰቅ። በዚያው ደግሞ እንትን ብለሽዋል መሰል፣ ትንሽ ደቆስም አድርገሽዋል መሰል። አሞታ አሞታ፣ ልሞትልሽ አሞታ አሞታ

ሰው ነው። እንደት አንተ ልፉጥፉጥ አላተረፈችኝ፣ አፈር ብላ አልመታችኝ። ምን የት እንዲሁ ወይ እኔ ደግሞ እንዲሁ አነጋግሩን አታውቅም እምልህ ልፎጥፎጥ እንግዲህ ዝም ብለህ ታንከባለላለች እንዲህ እቤት ለቅላቂ እንዲሁ ዝም ብለህ ነበር አንተ እና ዝም ብለህ ነው የመጣህ ሳትመጣ ሳትመጣ እንግዲህ ን አንተ ወንድ ነው ሽምግልና ነው አንተ